ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኘ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0937171717 ይደውሉ። ጵራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ፑቲን ከባድ የጦርነት ማስጠንቀቂያ ሰጡ። አውሮፓ ጦርነቱን የሚፈልገው ከሆነ ሩሲያ ለዚያ ዝግጁ ነች ሲሉ ዝተዋል። ፑቲን ይህንን ማስጠንቀቂያ ካሰሙ በኋላም የአሜሪካው ልዩ መልክተኛ የዩክሬኑን ጦርነት ለመቋጨት በሚቻልበት ዙሪያ ከፑቲን ጋር መክረዋል። ይህ ንግግር ወይ ጦርነቱን እንዲቆም ተስፋ ይሰጣል አሊያም ሌላ ጦርነት ያዋልዳልም ተብሏል። እንዴት ለሚለው ዘገባው በዝርዝር ተይዟል። እስራኤል ትላንት በሐማስ የተሰጣት አስክሬን የጋዛ ታጋጭ አለመሆኑን አረጋግጫለሁ አለች። ሁኔታው ሌላ ውጥረትን ይዞ እንደመጣም ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሶሪያ ጋር ከስምምነት የሚደረሰው ሶሪያ ከወታደራዊ እንቅስቃሴ ነጻ የሆነ ስፍራ እንዲኖር ስትፈቅድ ብቻ ነው ሲሉ አቋማቸውን አስታውቋል። ቻይና ግዙፍ የጦር አውሮፕላን ተሸካሚ መርከብ በማምረት ከአሜሪካ ጋር እየተፎካከረች ነው ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ፑቲን ከባድ የጦርነት ማስጠንቀቂያ ሰጥቷል። አውሮፓ ጦርነቱን የሚፈልገው ከሆነም ሩሲያ ለዚያ ዝግጁ ነች ሲሉም ዝቷል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አውሮፓ ምርጫውን ጦርነት የሚያደርግ ከሆነም ሩሲያ ለዚህ ዝግጁ ነች ሲሉ አስጠንቅቀዋል። ፑቲን የአውሮፓ መሪዎች በፕሬዚዳንት ትራምፕ የሚመራውን የሰላም እቅድ እያደናቀፉ ነው ብለዋል። አሜሪካ የዩክሬን ጦርነት እንዲቋጭ ጥረት ብታደርግም በአውሮፓ መሪዎች ምክንያት እንቅፋት እየገጠመው ነው ሲሉ መሪዎቹን ተጠያቂ አድርገዋል በተጨማሪም አብዛኞቹ የአውሮፓ ሀገራት ለዩክሬኑ ጦርነት የሚያቀርቡት የሰላም እቅድ በፍጹም በእኛ በኩል ተቀባይነት የሌለው ነው ብለዋል ፑቲን ትላንት ማክሰኞ ነው ሞስኮ ከአውሮፓ ኃይሎች ጋር ወደ ጦርነት መግባት እንደማትፈልግና አስፈላጊ ከሆነ ግን ዝግጁ እንደሆነች የተናገሩት እኛ በፍጹም ከአውሮፓ ጋር ጦርነት ውስጥ መግባት ፍላጎቱ የለንም ነገር ግን በእነርሱ በ በኩል ይህ ምርጫ ካለ እኛ አሁንም ዝግጁ ነን ማለታቸውን አርት ያስነብቧል። ፑቲን ይህንን ንግግር ያሰሙት ወሳኝ የተባለው የአሜሪካው ልዩ መልክተኛ ስቲቭ ዊትኮቭ እና ኩሽነር በሞስኮው ተገኝተው የሚያደርጉት ውይይት እየተጠበቀ ባለበት ሰዓት ነበር። ፕሬዚዳንት ፑቲን ሩሲያ አውሮፓን የማጥቃት ምንም አይነት እቅድ እንደሌላት አንስቷል። ነገር ግን ለዚህ የሚገፉ ድርጊቶች በአውሮፓ የሚደረጉ ከሆነ ሩሲያ ለጦርነቱ ዝግጁ ናት ብለዋል። አሁን አለም ሞስኮ ከአሜሪካው ልዩ መልክተኛ ጋር የተደረገው ውይይት የዩክሬኑን የጦርነት ሁኔታ የለውጠው ይሆን ወይ በሚል እየጠበቀውም ይገኛል። ወይ ደግሞ የአዲስ ጦርነት ጅማሮ፣ ማለትም ከአውሮፓ ጋር ወደ ጦርነት የሚገባበትን እድል ሊፈጥርም ይችላል የሚል አስተያየትም ሲሰጥበት ቆይቷል። ክሬምሊን ፑቲን ከአሜሪካው ልዩ መልክተኛ ስቲቭ ዊትኮቭ እና የፕሬዚዳንቱ አማካሪ ኩሽነር ጋር የተደረገው ውይይት መጠናቀቁን እንዲሁም ገንቢ እንደነበር አስታውቋል። ፑቲን ለአ 25 ሰዓታት ያህል ነው ከአሜሪካው ልዩ መልክተኛና ና ከትራምፕ አማካሪ ጋር ንግግር ያደረጉት ፕሬዚዳንት ትራምፕ ወደ ዋይት ሀውስ እንደተመለሱ በ24 ሰዓታት ውስጥ የዩክሬኑን ጦርነት እንደሚቋጩት ቃል ገብተው ነበር ነገር ግን እስካሁን ይህ ነው የሚባል ተጨባጭ ውጤት ማምጣት አልቻሉም ቢሆንም ግን ቃላቸው እውነት ሆኖ እንዲታይ የተለያዩ ዲፕሎማሲያዊ ጥረቶችን ከማድረግ ግን አልታቀቡም ይህ አሁን የቀረበው ባለ 28 ነጥቡ እቅድ በአውሮፓ መሪዎች ዘንድ እና በዩክሬን ባለስልጣናት በኩል ለሩሲያ ፍላጎት እያደላ ነው በሚል ትችት ሲቀርብበት ቆይቷል። ሩሲያ ለድርድር አላቅርባቸውም ከምትልባቸውና በአውሮፓ ሀገራት በኩል ደግሞ ምን ሲሆን ከተባሉት ጉዳዮች መካከል ውስጥም ዩክሬን በፍጹም የኔቶ አባል እንዳትሆን የሚለው ሩሲያ ይዛቸው ለምትገኘው ለክሪሚያ ዶንባስ፣ ዣፕሮዣና፣ ለኬርሶን እንደ ሩሲያ ግዛት ሆነው እውቅና እንዲሰጣቸው የሚሉት ይገኙበታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሶሪያ ጋር ከስምምነት የሚደረሰው ሶሪያ ከወታደር ነፃ የሆነ ስፍራ እንዲኖር ስትፈቅድ ብቻ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከሶሪያ ጋር ያለውን ውጥረት ለማርገብ ሶሪያ በድንበር አካባቢ ከወታደራዊ እንቅስቃሴ ነፃ የሆነ መሬት እንዲኖር ስትፈቅድ ብቻ ነው ብለዋል። ጠቅላይ ሚኒስትሩ ትላንት ማክሰኞ በሰጡት አስተያየት ከሶሪያ ጋር ለመነጋገር ሀገሪቱ ይህንን ማድረግ ይኖርባታል በማለት ገልጸዋል። አክለውም የሶሪያ ባለስልጣናትም ከደማስቆ እስከ ሄርሞን ተራራ እንዲሁም በሌሎች ቦታዎች ነፃ መሬት እንዲኖር ያደርጋሉ ብዬም አስባለሁ ብለዋል። ቤንያሚን ኔትንያሁ ይህንን የተናገሩት የፕሬዚዳንት ትራምፕ አስተዳደር ሁለቱን ሀገራት ለማደራደር እየጣረ እንደሆነ እየተነገረ በሚገኝበት በዚህ ሰዓት ነው። የፕሬዚዳንት ትራምፕ አስተዳደር እስራኤል ከደማስቆ ጋር እውነተኛ ንግግር ማድረግ አለባት ብሏል። ሶሪያ ለእስራኤል የሀገርነት እውቅና በይፋ የሰጠች የሚያስረዳች ሀገር አይደለችም። በ1967 የጎላን ተራሮች በእስራኤል ቁጥጥር እንዲሆኑ መደረጋቸው የሚታወቅ ሲሆን በኋላም እስራኤል እነዚህን ስፍራዎች ወደ ራሷ ጠቅልላ ይዛለች። አንዳንድ ሀገራት ይህንን የእስራኤልን ሁኔታ ሲቃወሙ፣ አሜሪካ ግን ትደግፈዋለች። ጠቅላይ ሚኒስትሩ የቆሰሉ ወታደሮችን በማዕከላዊ እስራኤል በመገኘት ጉብኝት ሲያደርጉ እኛ ከሶሪያ የምንፈልገው ከወታደራዊ እንቅስቃሴ ነጻ የሆነ ስፍራ በድንበር አካባቢ እንዲፈጠር ነው ብለዋል። ቤንያሚን ኔትንያሁ ነጻ መሬት እንዲፈጠር የጠየቁትን ቦታ እስራኤል የዜጎቹ አንድነት ለማስጠበቅ በሚል ይዛው ትገኛለች። ይህንን ማድረግም ግዴታችን ነው ብለዋል። ጠቅላይ ሚኒስትር ኔትንያሁ አክለውም በመልካም ፍቃደኝነትና እነዚህ መሮች በመረዳት ከሶሪያ ጋር ከስምምነት ላይ መድረስ ይቻላል። ነገር ግን በየትኛውም ሁኔታ መርሆቻችንን እንጠብቃለን ብለዋል። ፕሬዚዳንት ትራምፕ አዲሱን የሶሪያው መሪን አህመድ አልሻራን ይደግፋሉ። የእስራኤል ጦር የእስራኤል ጦር አርብ ዕለት በሶሪያ 13 ሰዎችን መግደሉን የሶሪያ መንግስት መገናኛ ብዙሃን ዘግበዋል። እስራኤል ጥቃት መፈጸሙን አምናም ነገር ግን ጥቃቱ የተፈጸመው በሊባኖስ እስላማዊ ታጣቂዎች እንደሆነ ይፋ አድርጋለች። ትላንት ጠቅላይ ሚኒስትር ቤንያምን ኔትንያ ሁ በዚሁ ግጭት ወቅት የቆሰሉ ወታደሮቻቸውን ነበር የጎበኙት። እስራኤል ትላንት በሐማስ የተሰጣት አስክሬን የጋዛ ታጋጭ አለመሆኑን አረጋግጫለሁ ብላለች። የእስራኤል የፎረንሲክ አገልግሎት ቡድኑ ትላንት ማክሰኞ ያስረከባቸው ቀሪ ሁለት አስክሬኖች ከቀሩት የጋዛ ታጋቾች ውስጥ የነበሩት አለመሆኑ ተረጋግጧል ብሏል። ቡድኑ ትላንት በኦክቶበር አስር በተደረሰው የሰላም ስምምነት መሰረት የመጨረሻዎቹን ሁለት የእስራኤል ታጋጭ አስክሬኖችን ለቀይ መስቀል ማስረከቡን ገልጾ ነበር። ምንም እንኳን ሐማስ በጋዛ የቀሩ የእስራኤል ታጋጅ አስ አስክሬኖችን ትላንት ማስረከቡን ቢገልጽም ነገርየው ውዝግብን ቀስቅሷል። ቡድኑ የቀሩት ታጋቾች አስክሬን ነው በሚል ትላንት ለእስራኤል አስረከብኩ ቢልም እስራኤል ግን የተመለሱት የቀሩት ታጋጭ አስክሬን አይደሉም ብላለች። እስራኤል ሐማስ ሆን ብሎ እንዳደረገው እንደምታምን ገልጻ በሁኔታው መቆጣቷንም አስታውቃለች። የታጋጭ ቤተሰቦች መልካም ዜና እየጠበቁ ባለበት ሰዓት የደረሰን የታጋጭ አስክሬን ሌላ ነው ብላለች። ሐማስ እንዲህ አይነት አስተኛ መረጃዎችን የሚሰጥ ከሆነም ድርድሩን ውስብስብ ሊያደርገው እንደሚችልም አያይዝ አንስታለች። ምናልባት ቡኑ ይህንን ያደረገው የልየታው ስራ ከአቅሙ በላይ ሆኖበት በስህተት ወይንም አሁንም አቅም እንዳለው ለማሳየት አድርጎ ሊሆን እንደሚችልም ብዙዎች እየገለጹ ነው። ቻይና ግዙፍ የጦር አውሮፕላን ተሸካሚ መርከብ በማምረት ከአሜሪካ ጋር እየተፎካከረች ነው ተብሏል። ቻይና በዚህ ዓመት በይፋ ስራ ያስጀመረችው ሦስተኛው አውሮፕላን ተሸካሚ መርከብ ከዚህ ቀደም ከተመረቱት እጅግ የላቀ ነው ተብሏል። ቤጂንግ በምዕራባዊ ፓሲፊክ የአሜሪካን የበላይነት ለመገዳደር ወደ ያዘችው ግብ በመቅረብ ረገድ ትልቅ ለውጥ የሚያመጣ እንደሆነም ተነግሮለታል። ሰማንያ ሽቶን የሚመዝነው ፉጂያን የተሰኘው መርከብ ለታይዋን ቅርብ በሆነው ግዛት ስም የተሰየመ እንደ እንደሆነም ተመላክቷል። እስከ ሰባ የሚደርሱ አውሮፕላኖችን ተዋጊዎችን ጨምሮ ሄሊኮፕተሮችንና ቅድመ ማስጠንቀቂያ የሚሰጡ አውሮፕላኖችን ይሸከማልም ተብሏል። ከዚህ በተጨማሪ ከረጅም ርቀት አደጋዎችን መለየት፣ የአየር መከላከያዎችን በማስተባበር ኢላማውን የጠበቀ ጥቃቶችን መፈጸም እንደሚችልም ተነግሮለታል። ይህ ለቻይና የመጀመሪያ የሆነው መርከብ ጠፍጣፋ መንደርደሪያ ያለው ግዙፍ አውሮፕላኖች በቀላሉ እንዲነሱና እንዲያርፉ የሚያስችል መሳ